ሰላም ሰላም የተከበራችሁ ተመልካቻችን ለዛሬ ዘንድላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን የኢትዮጵያ ፕሪምየር ሊግ ትናንት ጨዋታዎች ተደርገው ነበር። ዛሬም ቀጥሎ የሚደረጉ ይሆናል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችም የመልስ ጨዋታዎች ትናንት ተደርገዋል። ሊቨርፑል ከውድድሩ ውጭ ሲሆን ባርሴሎና ኢንተር ሚላን ና ባየር ሚኒክ ወደ ቀጣይ ዙር ወደ ሩብ ፍጻሜ ማለፋቸውን አረጋግጠዋል ስለዚህ ስለ እነዚህ የምንላቸው ነገር ይኖራል ማለት ነው በቀጥታ ወደ ዝርዝር መረጃዎች ነው የምናልፈው በኢትዮጵያ ፕሪምር ሊግ ሀያ ሁለተኛው ሳምንት ትናንት ሁለት ጨዋታዎች ተደርጎ ነበር። ኢትዮጵያ መድን ኢትዮጵያ ንግድ ባንክን ሁለት ለአንድ ሲያሸንፍ፣ ወላይታ ድቻ ወልዋሎ ዩኒቨርሲቲ አድግራትን አንድ ለዜሮ በሆነ ውጤት ማሸነፍ ይችለዋል። ስለዚህ ኢትዮጵያ መድን መሪነቱን ያጠናከረበት ውጤት ነው ትናንትና ማስመዝገብ የቻለው በአንጻሩ ወልዋሎ ዩኒቨርሲቲ አድግራት ወደ ወራጅ ቀጠና የሚወርድበትን ውጤት ማስመዝገብ ችለዋል። በወላይታ ዲቻ አንድ ለዜሮ መሸነፍ ችለዋል ማለት ነው። ሌላ ዛሬ ቀጥለው የኢትዮጵያ ፕሪምየር ሊግ ሶስት ጨዋታዎች ነው የሚደረጉት። ጠዋት ሶስት ሰዓት ተኩል ላይ አርባ ምንጭ ከመቀለ ሰብ አንድ እርታ፣ ዘጠኝ ሰዓት መቻል ከፋሲል፣ እንዲሁም አስራ ሁለት ሰዓት ቅዱስ ጊዮርጊስ ከድሬዳዋ የሚያደርጓቸው ጨዋታዎች የሚጠበቁ ይሆናል። በቀጥታ ወደ ቻምፒየንስ ሊግ ነው የምንሸጋግረው። የአውሮፓ ቻምፒየንስ ሊግ የአስራ ስድስቱ የጥሎ ማለፍ የመልስ ጨዋታዎች ትናንት ተደርገው ነበር። ባርሴሎና ከቤኔፊካ ያደረጉት ጨዋታ በባርሴሎና ሶስት ለአንድ አሸናፊነት ነው የተጠናቀቀው። ሮፊን ሀ ሁለት ግቦች ሲያስቆጠሩ ላሚን ያማል ሶስተኛዋን ግብ ማስቆጠር ችለዋል። ትናንትና የ17 ዓመቱ ወጣት አንድ ግብ ሲያስቆጥር አንድ ለግብ የሚሆን ኳስም አመቻችቶ ማቀበል ችለዋል። እጅግ ድንቅ እንቅስቃሴም እንዳደረገ ትናንትና ማየት ችለናል። የአስራ ሰባት አመቱ የላመሲያ ውጤት ላሚን ያማል። ብቸኛዋን የቤኔፊካ ጎል ያስቆጠረው ኦታመንዲ ነው። የአርጀንቲናዊ የሰላሳ ሰባት አመት ተከላካይ ትናንትና ግብ ማስቆጠር ችለዋል። ባለፈው በፖርቱጋል አንድ ለ ዜሮ አሸንፎ መጥቶ እንደነበር ባርሴሎናዎች እናስታውሳለን ከትናንቱ ጋር ተደምሮ አራት ለአንድ በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ ማለፋቸውን አረጋግጧል ማለት ነው ሌላኛው ኢንተር ሚላን በሜዳው ከፌኖርድ ጋር ጨዋታቸውን አድርገው ነበር ሁለት ለአንድ በሆነ ውጤት መሸነፍ ችለዋል ኢንተር ሚላኖች ማርከስ ቱራን እንዲሁም አካካን ካላነጉሉ ናቸው ሁለቱን የኢንተር ሚላን ግቦች ማስቆጠር የቻሉት ጃኮብ ሞደርም ብቸኛዋን የፌኖርድ ግብ በፍጹም ቅጣት ምት ማስቆጠር ችለዋል በዚህም ኢንተር ሚላን አራት ለአንድ በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ የተቀላቀለው ሁለተኛው ቡድን መሆን ችለዋል ማለት ነው ሌላኛው ባየር ሙኒክ በር ከባየር ሊቨርጉሰን ጋር ጨዋታቸውን ያደርገው ነበር በባየርን አሬና ትናንትና ሁለት ለዜሮ በሆነ ትናንትና ማሸነፍ ችለዋል ባየር ሙኒኮች ሀሪኬን እንዲሁም አልፎንሶ ዴቪስ ናቸው ሁለቱም የባየር ሙኒክ ግቦች ማስቆጠር እየቻሉት ሀሪኬን እንግዲህ ትናንትና አስረኛ የቻምፒዮንስ ሊግ ግብን ነው ማስቆጠር እየቻለው አስር ግብ በአንድ ዓመት አስር ግብ ያስቆጠረ ብቸኛው እንግሊዛዊ መሆን ምችነዋል ትናንትና ሪከርድ መስራት ትለዋል ለሃሪ ኬን ትናንትና። የእንግሊዛውያን ተጫዋቾች አስር ግብ በቻምፒየንስ ሊግ በአንድ አመት ያስቆጠረው ብቸኛው መሆን ችለዋል ማለት ነው፣ ሃሪ ኬን። ስለዚህ ባየር ሙኒክ አምስት ለዜሮ በሆነ ውጤት ነው በአጠቃላይ ባየር ሊቨርጎስን በማሸነፍ ወደ ሩብ ፍጻሜ መሸጋገር እየቻለው ማለት ነው። ሌላኛው ና አጓጊ ጨዋታ በሊቨርፑል ና በፓሪሶን ጀርማን መካከል ነበር የተደረገው። አንፊልድ ላይ ነው የተደረገው ጨዋታ ባለፈው ሳምንት በፓርክ ደ ፕራንስ ሊቨርፑል በሃርቨ ኢሌት ብቸኛውን ግብ አንድ ለዜሮ አሸንፈው እንደተመ መለሱ እናስታውሳለን። ትናንትና ፓሪስን ጀርመን በ12ተኛው ደቂቃ ኦስማን ዴምቤሌ ባስቆጠራት ግብ አንድ ለዜሮ ማሸነፍ ችለዋል። ሞታ ሀያ ደቂቃ ነበር የተጫወቱት እነዚህ ሁለት ቡድኖች። በመለያ ምትም ፓሪሴን ጀርመን አራት ለአንድ በሆነ ውጤት ማሸነፍ ይችለዋል። ፓሪሴን ጀርመኖች በአሰልጣኛቸው ሊዩስ ኢንሪክ አማካኝነት የአንፊልድን ጨዋታ አሸንፈን ወደ ሩብ ፍጻሜ እንደምንቀላቀል እርግጠኛ ነኝ ማለታቸው ይታወሳል። ያሉት ነገር የፈከሩት ነገርም ትናንትና ማሳካት እንደቻሉት ማየት ችለናል። ስለዚህ እላስ ጭራሽ ጨዋታ ነበር ያደረጉት። ሊቨርፑሎችም ትናንትና ተሻሽለው ነበር የቀረቡት፣ ነገር ግን በመለያ ሜት አራት ለአንድ በሆነ ውጤት መሸነፍ ችለዋል። የሊቨርፑልን መለያመት ያስቆጠረው መሐመድ ሰላህ ብቻ ነው። ከርቲስ ጆንስ እንዲሁም ዳርዊን ኑኔዝ ሁለቱም ተጫዋቾች መለያ መታቸውን በ ጆያን ልጅ ዶናሮማ ሮማ ሊመክንባቸው ችለዋል። ስለዚህ ይህ ግብ ጠባቂ ትናንትና ድንቅ ነበር። በእርግጥ አሊሰን ቤከርም ድንቅ ነበር፣ ትናንትና ብዙ ግቦች ማምከን ችሎ ነበር። ነገር ግን ከፍጹም ቅጣት ምቶች ማምከን አልቻለም። ቪቲንሃ፣ ኡስማን ደምቤሌ ፍጹም ቅጣት ምት አስቆጥሮ፣ ጎንዛሎ ራሞስ እንዲሁም ዲዛይር ዶ አራቱም አራቱን ተጫዋቾች ፍጹም ቅጣት ምት አስቆጥረው አራት ለአንድ በሆነ ውጤት በፍጹም ቅጣት ምት በማሸነፍ ፓሪሴን ጀርመን ወደ ሩብ ፍፃሜ መቀላቀሉን አረጋግጧል ማለት ነው። ሊቨርፑልም የምድብ ድልድልን በአንደኝነት ቢያጠናቅቅም ከሩብ ፍፃሜ ግን መቀላቀል አልቻለም። ትናንትና ከውድድሩ ውጭ መሆኑ አረጋግጠዋል። ማለት ነው። ዛሬም ቀጥሎ አራት ጨዋታዎች ናቸው የሚደረጉት። ሊል ከቦሮሻ ዶርትሙንድ ሁለት ሰዓት ከአርባ አምስት ጨዋታ አሉ። ባለፈው ሳምንት አንድ ለአንድ ተለያይተው እንደነበር እናስታውሳለን። ዛሬም በፈረንሳይ ሁለት ሰዓት ከአርባ አምስት ጨዋታቸውን የሚያደርጉ ይሆናል። ሌላኛው አስቶንቪላ ቪላ በቪላ ፓርክ ለብሩጅ ነው የሚያስተናግዱት። ባለፈው በቤልጅየም ሶስት ለአንድ አሸንፎ እንደመጡ እናስታውሳለን። አስቶን ቪላዎች ዛሬም የመልስ ጨዋታቸውን በሜዳቸው በቪላ ፓርክ የሚያደርጉ ይሆናል። ይህኛው የሚጠበቀው ጨዋታ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስታዲየም ከሮያል ማድሪድ ጋር የሚያደርጉት ጨዋታ ነው። እነዚህ የሁለቱም የታላላቅ የማድሪድ ቡድኖች የመልስ ጨዋታቸውን ዛሬ የሚያደርጉ ይሆናል። ባለፈው በሳንቲያጎ ቤርናቦ ሪያል ማድሪድ ሁለት ለአንድ አሸንፎ እንደነበር እናስታውሳለን። ስለዚህ ዛሬስ አትሌቲኮ ማድሪድ ከውድድሩ ውጭ ይሆናሉ ወይስ አሸንፈው ወደ ቀጣይ ዙር ያልፋሉ? ውጤቱን ቅልብሶ የሚለውን አምስት ሰዓት ማታ ላይ የሚታወቅ ይሆናል ማለት ነው። ሌላው አርሴናል ከፒኤስቪ ኢንድሆቨን የሚያደርጉት ጨዋታም ይጠበቃል። በእርግጥ ይሄ ጨዋታ ያለቀ ጨዋታ ነው። ባለፈው አርሴናል ሰባት ለአንድ ነው አሸነፈው የተመለሱት በኔዘርላንድ ዛሬ በኤምረስ ስታዲየም ይሄ ጨወታ አርሰናል ማለፉን አረጋግጠዋል ማለት እንችላለን። ስለዚህ ይሄ ጨወታ እንግዲህ የወዳጅነት ጨወታ ማለት እንችላለን። አርሰናሎች ዘና ብለው ነው የሚጫወቱት። ሰባት ግቦችን አስቆጥሮ ወደ ቀጣዩ ዙር ያልፋሉ ብሎ ማሰብ ፒኤስቪዎች አይቻልም። ስለዚህ ፒኤስቪ የወዳጅነት ጨወታ ለማድረግ ነው ወደ ኤምረስ የሚመጡ ብለን መናገርም እንችላለን። ስለዚህ የአስራ ስድስቱ ጨዋታዎች እነዚህ ይመስላሉ። የሩብ ፍጻሜ ጨዋታዎችን ስንመለከት ባርሴሎናዎች ከቦርሻ ዶርትሙንድና ከሊል ዛሬ ያለፈው ነው የሚገጥሙት በሩብ ፍጻሜ። ባየር ሚኒኮች ከኢንተር ሚላን እንደተገናኙ ትናንትና ይፋ ሆነዋል። ፓሪሰን ጀርመንም ከክለብ ብሩጅ እንዲሁም ከአስቶን ቪላ ያለፈውን ይጫወታሉ። ከአትሌቲኮ ማድሪድና ከሮያል ማድሪድ ያለፈው ደግሞ ከአርሰናልና ከፒኤስቪ ያለፈው የሚጫወት ይሆናል ማለት ነው። ስለዚህ በሩብ ፍጻሜ የሚገናኙት ስምንት ቡድኖች ዛሬ የሚታወቁ ይሆናል ማለት ነው። ስለዚህ ለዛሬ የነበሩን መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገ እናመሰግናለን። መልካም ቀን